ሰላም ሰላም የተወደዳችሁ ቤተሰቦች እንግዲህ ዛሬ አማርኛ ፊደላቶችን እንዴት እንደምንጽፍ በሚገባ እንመለከታለን። እንደ እኔ ለመጻፍ ለምትፈልጉ ደግሞ ደብተራችሁን አውጥታችሁ ከእኔ ጋር መጻፍ ይኖርባችኋል ማለት ነው። ብዙ ጊዜ ተማሪዎች እያዩ መረዳቱ አይከብዳቸውም፣ ግን መጻፍ ሲሞክሩ በጣም ይበላሽባቸዋል ጽሑፍና እሱን ለማስተካከል ያግዛችኋል ብዬ ስላሰብኩ ነው ይህን ቪዲዮ ማዘጋጅላችሁ ማለት ነው። እንግዲህ የመጀመሪያዋ ፊደላችን ሀ ነው የምትሆነው

ህህ ሆ ሆ እንላለን ማለት ነው። እንግዲህ እነዚህ ሰባት ናቸው። ሀ ነ ሁሉም ነገሮች ላይ ነው የሚሆነው። ሀ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ይህን ከኔ ጋር መጻፍ አለባችሁ። አሁን ከሃ ቀጥሎ የምትገኘው ፊደል ለ ነች። ስለዚህ ለ ለማለት ደግሞ እንደዚህ መጻፍ ትችላላችሁ። እንደዚህ ለ ሉ ሉ ሊ ሊ ከዛ እች አጭር ትሆንና ላ ከዛ እች እንደዚህ ትሆንና ሌ ከዛ እች እንደዚህ ትሆንና ል እናደርጋታለን ማለት ነው። ል ከዛ መጨረሻዋ ፊደል ሎ እንድቸ እናደርጋለን። ይቺ እንደዚህ ትሆናለች ማለት ነው። ስለዚህ ሎ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ብዙዎቻችሁ የሁለቱ ልዩነት ማስተዋል አለባችሁ ስለምትሳሳቱ ማለት ነው። ይቺ በውጭ በኩል ነው ቀለበቷ፣ ይቺ በውስጥ በኩል ነው። ሲቀጥል ግሯ እቺ በዚህ በውስጥ በኩልና በዚህ በግራ ግሯ ነው። ይህኛው በቀኝ ግሯ ነው ማለት ነው። ኦኬ፣ አሁን ሐመር ውሃን እንጽፋታለን። ሐመር ውሃ የምትባለዋ ባለ ሶስት እግር ናት። ያው ሐመር ውሃ ስንል ሀ እንደዚህ ታደርጉና እንደዚች ሀሀ ትባላለች። እቺ ከዛ ንሽ ሁ ሁ ከዛ እንድታደርጉና ሁኑ ሂ ሂ ከዛ ሃ ስትሉ ይችን አጭር ከዛ ይችን ወደዚህ ረዥም ይችን የት አጭር ሃ። ከዛ ሄ ስትሉ ይችን እንዳልትጽፏትና ይችን እንደዚህ ቀለበት ይችን ሄ። ከዛ ህ ስትሉ እንደዚህ ታደርጋላችሁ። ከዛ ያው ህ። ሆ ስትሉ ይችን አጭር ይችንም አጭር ታደርጉና በዚህ በኩል ረዥም ስለዚህ አሁን ይቺ የአራተኛዋና የሰባተኛዋ ልዩነታቸው እግራቸው ይች በዚህ በቀኝ በኩል ነው ያጠረችው፣ ይች በግራ በኩል ነው ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ትላላችሁ ማለት ነው። ከዚህ ቀጥሎ መ ነው። መ መ ስትሉ መ ያው መ ሚ ስትሉ ደግሞ ሚ ማ ሜ ም ሞ ታደርጋላችሁ ማለት ነው። መ ሙ ሚ ማ ሜ ም ሞ ትላላችሁ ማለት ነው። ኦኬ፣ ከዛ ከመቀጥሎ ሰ ነው። ሀለሐ መሰ ሰ ስትሉ ደግሞ ሰ ሱ ሲ ስ ለመጻፍ ታረጉና እቺ ንግሯ ወደዚህ ማለት ነው። ስ ሶ። ሶንም እቺ ንግሯ ማምጣት ነው ማለት ነው። ሶ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ትላላችሁ ማለት ነው። እንደዚህ ያደረጋችሁ ነው መጻፍ ያለባችሁ። ከዛ እየቆያችሁ እየተለማመዳችሁ በደንብ ጥሩ አድርጋችሁ መጻፍ ትችላላችሁ ማለት ነው። ከዛ ከሰ ቀጥሎ ረ ነው።

ሪ ሮ እንላለን ማለት ነው። በነገራችን ላይ እያጣመምኩ ነው ላ የጻፍኩት፣ ያው ብዙ ጊዜ በኮምፒውተር ሲጻፍ እንደዚህ ስለሆነ ነው። ግን እናንተ ዝም ብላችሁ በቃ እንደዚህ ቀጥ ያለ ብቻ ማድረግ ትችላላችሁ። መቆፈሪያ ያስመሰላችሁ ማለት ነው። ስለዚህ መቸገር የለባችሁም እዚህ ላይ ማለት ነው። እሺ ረ ሩ ሪ ራ ሬ ር ሮ ብለናል ማለት ነው። ከዚህ ቀጥሎ ማንን እንጽፋለን? ሰ ነች። ሌላኛው አሰብ ማለት ነው። ች ሰ ደግሞ እንደዚህ ነው ምንጽፋት ሰ ሱ ሲ ሳ ሴ ስ ሶ ታደርጋላችሁ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ትላላችሁ ማለት ነው። ከዛ ከሰ ቀጥሎ ሸ ነው። ተመሳሳይ ነው የሚመስሉት፣ ልዩነታቸውን ተመልከቱ። ሸ ስንል ደግሞ ያው እራሷ ሰንን ጽፋት እና እንደዚህ ሰነረገት እና ከላይ ነው። ይች ብቻ ናት ልዩነቱ። ሸ ሹ ሺ ሻ ይች እግሯ አጭር ናት። ሺ እግሯ እንደ ጥምም አላይ አላይ ተጠማማ ነች ሺ ሾ እንላለን። ይቺ ደግሞ ግሯ በዚህ በኩል ነው የምታጥረው ማለት ነው። ሾ። ሸ ሹ ሺ ሻ ሼ ሺ ሾ። ከሸ ቀጥሎ እንግዲህ እዩ፣ ሃለ፣ ሃ፣ መሰረሰ፣ ሸ፣ ቀ ነው የሚከተለው ማለት ነው። ቀን ስትጽፉ ከመሀል እንደዚህ ትጽፋላችሁ። ችን እንደዚህ ተረግምና ማለት ነው። ከዛ ቀለበት ወገቧን ታስታጥቃላችሁ። ቀ እሺ ቁ ስታረጉም፣ እራሷን ይችን ቁ። ቂ ስታረጉም ይችን እንደዚህ ታረጋላችሁ። ከዛ እንደዚህ ቂ ቃን ስጽፉ ያው እንደዚህ ታረጉና ታረጋታላችሁ። ያው ቃ ቄን ስጽፉ እንደዚህ ታረጓትና ይችን እንደዚህ ታረጋላችሁ። ቄ ቄ ከዛ ቅን ስጽፉ ይችን እንደዚህ እንደዚህ ነው የምታደርጓት። ከዛ ይችን እንደዚህ ትሆናለች ቅ። ከዛ ቆ ቆን ስጽፏት እንደዚህ ነው የምታደርጓት። ከዛ ይችን እንደዚህ ታደርጋለች ቆ ሆነች ማለት ነው። ስለዚህ ቀ ቁ ቂ ቃ ቄ ቂ ቆ እንላለን። ከቀ ቀጥሎ በ ነው የሚከተለው በ በጣም ቀላል

ቦ እንላለን ማለት ነው። በ ቡ ቢ ባ ቤ ብ ቦ እንላለን ማለት ነው። አሁን ሸቀበ ተ እንላለን ተን እንጽፍና ከዚህ ሌሎቹን ደግሞ በሌላ ቪዲዮ ነው የምንሰራቸው ማለት ነው። ምክንያቱም አንደኛ እንዳይበዛባችሁ ነው፣ ሁለተኛ ወረቀቱ የሚችለው ወረቀት ከምቀይር የሚችለውን ያክል ሰርቼ እናቆማለን ማለት ነው። ተ ማለት ያው እንግዲህ አንድ እንደዚህ ታደርጉና ይህችን እንደዚህ ነው የምታደርጓት። በቃ እናንተ በእስክሪፕቶ ስለሆነ ዝም ብላችሁ እንደዚህ ነው ተ ቱ ስታደርጉ እንደዚህ አድርጋችሁ እንደዚህ አድርጋችሁ ከዛ ደግሞ ይህችን እንደዚህ ከዛ ቱ ታደርጋላችሁ ማለት ነው። ቲ ስታደርጉ እንዴ ታደርጋላችሁ፣ እንዴ ታደርጋላችሁ ዝም ብላችሁ ይህችን ቲ ታ ስታደርጉ እንደዚህ ወርዳችሁ ወደዚህ ትሄዳላችሁ። ከዛ ግን ይችን እንደዚህ ታገድማላችሁ ማለት። ታ ቴ ስትሉ ደግሞ ይች ታወርዳላችሁ እንደዚህ ከዛ እንደዚህ ቀለበት ትጨምሩና ይችን እንደዚህ መስቀል ማድረግ ነው ማለት ነው። ቴ ት ስታደረጉ ደግሞ ይች እንደዚህ ታደረጉና ወደ ጎን እንደዚህ ታረጓት አላችሁ ከዛ እንደዚህ መስራት ነው ት ቶ ስትሉ ደግሞ ይችን እንደዚህ ታረጓትና ይህን አስመስላችሁ ማለት ነው። ከዚች እንደዚህ ማለት ነው ቶሆነች ማለት ነው። በቃ ስለዚህ ዛሬ የተማርነው ስንት ፊደሎችን ነው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር፣ አስራ አንድ ፊደላቶችን አጥንታችኋል ማለት ነው። እንግዲህ እንደሚታወቀው አማርኛ ሠላሳ አራት ፊደላቶች ናቸው ያሉት። ከሠላሳ አራቱ አስራ አንዶችን ዛሬ አጥንተናል ማለት ነው። እነዚህን እየጻፋችሁ በደንብ መከታተል ይኖርባችኋል። አንዴ ላንብብላችሁ ወደ ጎንም ወደ ማለት ወደዚህም ወደዚህም ወርታችም ወደ ጎንም ማለት ነው። በዚያ መንገድ ካጠናችሁ የበለጠ ስለሚያዛችሁ ማለት ነው ቶሎ ቶሎ ነው ግን

ስ ሶ ስመለስ አሁንም ሶ ስ ሴ ሳ ሲ ሱ ሰ ኦኬ አሁን ረ ላይ ነን ረ ሩ ሪ ራ ሬ ር ሮ ሮ ር ሬ